ነበር ቢድ ያራምዳለሁ ቢድ አደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘነ። አቡ ጀህል በስልምና ታሪክ እስልምና ነቢዩን ያስቸገረ ግለሰብ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቱ ነቢዩ ለ ሰላት ወሰላም ታዲያ መካን ከፍተው ሲገቡ የአቡ አሰላሙ አለይኩም እነዚህ ሰዎች ምን ያክል ንግግራቸው እንደሚጋጭና ተናቆግ እንደሚደራረግ ልብላቸው አቡ ጃህልን ራሱ አትሳደቡ ተብለናል አለ።

ነቢዩ ሰለላሁ አለይሂ ወሰለም አንድ ቦታ ላይ ተሳደቡ ብሎ አንድ ቦታ ላይ ፍርዓውንን እየተሳደቡ ነው ማለት ነው። እንዴት ብለን እናስታቀው? ምክንያቱም በዛኛው ሐዲስ ላይ ናተስቡ መውታኩም የሚል ሐዲስ አለ። እዚህ ጋ ደግሞ ነቢዩ ሰለላሁ አለይሂ ወሰለም አቡጃህል ፍርዓውን እያሉ ነው። አንድ ሰው ስድብንና ያለበትን ችግር መግለጽ ሁሉም ስድብ አድርገን የሚወስደው ከሆነ እንዴት ብለን ነው እናስታርቀው? ይን ያሲኑሩ በተናገረው ነገር ላይ እራሱ ላይ መልስ እየመለሰ ነው ማለት ነው። ተሳደባችሁ ይላል ራሱ ግን ነቢዩ ሰለላሁ አለይሂ ወሰለም ፍራውንን አቡጃልን ፍራውን ያሉበትን ሐዲስ ደግሞ እያመጣ ነው። አንድን ሌባ ሌባ መባል ስድብ አይደለም። ሙብተድ ይሄ ሰውዬ ሙብተድዕ ሙብተድ ነው፣ ተጠንቀቁ ማለት ስድብ አይደለም። ሐራምን የሚሰራ ሰው ይህ ግለሰብ ሐራም እየሰራ ነው፣ ሐራም ሰርቶ ነው፣ ይሄ ነገር ሐራም ነው። እሱ ከሰራው ሐራም ተጠንቀቁ ማለት ስድብ አይደለም። ስድብ ማለት ለተስሊያ ለመበሻሸቅ የሚደረግ ነገር ነው። ሐቅን ለመግለጽ ግን ስድብ አይደለም። ይህም ደግሞ ያሲኑሩ እራሱ በጠቀሰው ሀዲድ ላይ አለ። ምክንያቱም ዕክሪማ ይመጣል፣ እሱ በሚመጣ ጊዜ አባቱን አትሳደቡ ነው ያሉት። አባቱን አትሳደቡ። ቅድም ግን ደግሞ ምን ብለዋል? ቅድም ፍርዑን ሀዲሉም ብለዋል። እዛ ጋ ሐቅን ለመግለጽ ነው የተናገሩ። እዚ ጋ ደግሞ ስድብ ዝም ብሎ እሱን ለማስቆጣት አትሳደቡ ነው ያሉት። ልጃቸውን ዕክሪማን ለማስቆጣት ማለት ነው። ኢዘን ተብይኑ ለሐቅና መሳደብ ሐቅን ሐቅ አድርጎ ማስቀመጥና ዝም ብሎ ከመሬት መሳደብ አለ አይደለም። እዘን ሼኽ መርገን ነቲ ሙብተዲዕ ነው የጠመመ ነው ማለትና፣ ተጠንቀቁ። አላህ ስብሓንሁ ወተዓላ ካርሽ በላይ ያለ ሰው የካደ ነው ይከፍራል ያለ ሰው ነው፣ መውሊድ ያላደረገ ሰው የጀሀነም ሰው ነው ያለ ነው፣ ጣጉት ነው ስጁድ እንዲደረግለት የወደደ ሰው ነው ስንል ይህ ስድብ አይደለም እንደሱ አይነቶችና። እሱ ካለው አመለካከት ማህበረሰቡ እንዲጠነቀቅ ይህ ስድብ አይደለም። ልክ ነቢዩ ሰለላሁ ዐለይሂ ወሰለም አቡ ጃሃል፣ ፍርዖን ሃዚህ ልኡማ ብሎ እንደገለጹ ከእሱ ክህደትና ከእሱ ጥመት የተነሳ እኛም በዛ መልክ ነው የምንገልጸው። ፈሊዛሊካ ራስህ ላይ ማለት ነው። ሌላኛው እና ኢማም ኢብኑል ቀይም በሀሳብ ልዩነት ላይ አቋማቸው ምን ነበር? ችግሩ መጽሐፎቻችን አላየነም። እስኪ ኪታባቸውን አገላብጥ። ኪታቡ ሩሕ እና ሀዲል አርዋሕ ኢላ ቢላዲል አፍራህ

እኔ በጣም የሚገርመኝ ነገር እነዚህ ሰዎች የፈለጉትን ፖለቲካ ለመስራት በሚፈልጉ ጊዜ ዝም ብሎ ማብራሪያት የሚያስፈልገውን ነገር ጭፍልቅ አድርጎ ለራሳቸው እንዲመች ብቻ አድርጎ ነው የሚያቀርቡ። ስብሓ ያሲኑሩ ያነሳቸው መሻይኮች ውህደታቸው፣ አንድነታቸው ብሎ ያነሳቸው መሻይኮች አብረን ና አንደኛው እብን ልቀይም ነው፣ ሁለተኛው ደግሞ እስማኤል አልሀራዊ ነው። አንዱ ሱፊ ነው፣ አንዱ ሰለፊ ነው ያለው እሱ ራሱ በጠቀሳቸው ክታቦች መርስ እንስ ሼክ አልሀራዊ

የሱን ንግግር መናዚሉ ሳይሪ ላይ ያለውን ንግግራቸውን ለመቀበል የኛ ንግግር ጋር ይግባባል ብሎ እሱን ለመከተል ይሞክራሉ። ከኛ ነው ብሎ ይጣራሉ ይላል አላ ይላሉ ኢማሙ ዛህቢ ረሒማሁላ። ነገሩ እንደዚ አይደለም። ከላ በል ሁወ ረጅሉን አተሪዩን ላህጅ ብእትባት ንሱስ ሲፋት እሱ ሰለፎቹን ተከታይ ነው ይላሉ። በል እንደውም የአላህን ስብን ታላ ሲፋቶችን ጥቅልል አድርጎ ነው የሚያሰብተው። ፊቱ ማእስተነፍሲ ማለት ነው። አላህ ያረጋገጠውን ነገር በአያቶች አለው ብሎ ከሚናገሩት ወለባዎች ውስጥ አንዱ ነው። ሙናሩን ሊልከላሚ ወእህሊ ጅደን እነዚህ አሻርዮችንና ሱፍዮችን በንግግር በጭንቅላት በፈላሲፋ የሚያምኑ ሰዎችን በጣም ከሚቃወሙት ሰዎች ውስጥ አንዱ ነው። አንዳንድ ግን በክታብ ውስጥ ሱፍዮች ጋር የሚታቀራረበው ነገር አለ። እሱም ደግሞ ከሱፍዮች ንግግር ነፃ ነው። ምክንያቱም ሱፍዮች ውህደተን ነው የሚሉት

ዒዳ አጥሓቀን ሙብተድዕ ስለሆነ ስላረደው በዚህ መልክ ነው ደስታቸውን የሚገልጹት። ማነው የተናገረው? እብኑ ልቀይም። ይህ ብቻ አደለም፣ እብን ልቀይም እብን አብድዋት በሸለል ወይም ደግሞ በሽባነት በተነካ ጊዜ አህለ ሱነ እንደተደሰቱ በክታባቸው ይገልጻሉ። ለምን ታልቢስ አስፈለገ?